ልጄ ናት ቢላ ልጅ ይዛ፣ አልመጣችም ነፂ ማለት ነው። የአብረሽ ልቲ ነው ወላ የማናት ልጅ ታ ማለት ነው። በመጀመሪያ ፈጣሪ የሰጣሽን ልጅ ያሳድግልሽ ማለት ነው። ልጅ እና ስታለቅስም ሲደክማትም ሲከፋትም ያለቀሰችም ታሳድጋለች ልጅሽን አሳድጊ፣ ፈጣሪ ያሳድግን ልጅ ይላለው ማለት ነው። በልጅ ሚጨክን የለም በልጅ ልጅ ሚሳደብ የለም። ግን ይሄ ልጅ ያንቺ ካልሆነ ያብርሽ ከሆነ ዛሬም እሳት ልታቀጣጥ መተሽ ከሆነ ይሄ አግባብ አይደለም። ለነጽ አደርሶለኝ ማለት ነው። የሩታን ያው ሰው ብሎሻል እኔም ልበል ማለት ነው። የሩታን ህይወት እንደዚህ አጎሳቀሻት ማለት ነው። የበለጠ ደግሞ አብረሽን ማለት ነው። ሩታ ምንም አትሆን። በዛም በዚህም ትንከባከባለች። በሳም ቤተሰብ፣ በሱም ቤተሰብ ለምን ኦርጉዝናት የአብረሽን ልጅ አርግዛለች ማለት ነው። እንግዲህ አሁን ዛሬ ነፂ ይህንን እሳት ለማቀጣጠል ልጅ ይዛ የአብርሽ ልጅ ተይንጂ እንጂ ሩታ አረገዝኩ ስትል አብርሽ የኔ ነው ብላሽ መጣሽ። አረጉት አረጉት። ምን አይነት ሰው አሁን፣ ምን አይነት ሰዎች፣ ምን አይነት ሴቶች ባሱ በዚህ ምድር። አሰላሙአሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቤተሰቦች እንዴ ናችሁ? አማን ናችሁ?

ይቺ ነፂ የምትባለዋ ይቺ ዛት ስታለቅስ ልጅናት ብላ ስትሰማው፣ ግን ያ ብርሽ ልጅ ናት ብላ ደግሞ ካፋ ሲወጣ አልሰማሁም ልጅናት ብላ እስከ መጣች ድረስ፣ ከሰዓት በኋላ ደግሞ ያ ብርሽ ልጅናት ብላ ልትን ነው አሁኑም እሳትና እንጨት እዛ ያቀጣጠለች ነው። ይሄ ነገር ሊበርድ ነው ስንል የበለጠ ያቀጣጠለችው ነው ማለት ነው። እውነት ሊኖራት ይችላል፣ ላይኖራት ይችላል። እኔ የላትም ነው እውነት የሚለው ለምን እውነት አለኝ ካለች አንድ ጊዜ ሁለት ጊዜ አይደለም ሩታና አብርሽ ሩታ የኔ ናት ካለ አብርሽ፣ ሩታ ደግሞ አብርሽ የኔ ነው ካለች፣ ቆዩ የት ውስጥ ነበረች? አሁን እንደዚህ ያደገች ማሻላ ተባረከላ ጎሮምሳ ልጅ ይዛ ቁጭ ካለች ምንትሰራ ሰራ ነበር። አሁን አንድም ሀቅ የላትም። ሀቅ አላት የምትሉ ሰዎች ቡሸጣሞች። ነገር በመውቃበት የምታሞቁ እውነት መፍረድ ማችሉ ናቸው። አሁን ሀቅ አላት ለነጽ፣ የሚትሉ ሰዎች በእውነት ውሸታም ናቸው። ሀቅ ምንም የላት ሀቅ ባላ ከሆነ ልጅ የወለደችባት ባልከውን እንኳን አንድ ቀን እኔ ለምን እዛ ጋር ይላላጣል ማለት ነው? የኔ ባል በኔ አንድ ልጅ አለው ማለት ነው። እኔ በሱ ሲም አለው ማለት ነው። ልጅም ደግሞ እዣ አለው ማለት ነው። ለምን ትክ እንደዛ ሲላላጥ ዝም የምትለው ለብርም ይሁን ማለት ነው? አሁን እዛ ጋር ሩታን ለጥቅም ነው ብላለች። የቀረባት ለጥቅም ሲሆን ከሩታ ወይሎ ማታ ወሳጋ መሄድ ከሆነ ይሄ ነገር ይብቃ። ብር ከኔ እንሰራለን ብር ከኔ እናገኛለ አትልም። እዚች እች ዝፍት እንቅልፋ በቀን ምታንቀላፋ እውነት አድርሱልኝ። ለዚች ልጅ እዛ እንዳንቀላፋሽ እንደተኛሽ እዛ ተኛ። አሁን ልጁን አይምሮ ልታቃወሽ ሩታን እንደገና ልትራራም ከሆነ እንደገና እሳት እየሎከሽባት፣ ኧረ ምን አይነቷ ናት? ሁነት በጣም ነው ያናደደችኝ ማለት ነው። በጣም ታናዳለች። በመሃል ደግሞ ሩታና አብርሽ ተጣልቶ ሩታ አረገዘች ሲባል በመሃል ፍቅር ገብታ የፈለጉበት ሲሄዱ የፈለጉበት ራስ ሲገባበዙ የት ነበርሽ? ያኔ እንደተኝሽ ለምን አሁን አተኝም ማለት ነው። ያኔ ለምን ተኝሽ? አይሰማሽም ሰውን ነበርሽም? ምን አይነት ጉደኛ ናት! አውዙ ቢላህ ምን ሽጣን ራጂ። እውነት በጣም ነው የምታናደ- አሁን አሁን ሴቶች ለሳም የሚፈርዱ ሰዎች አሉ። ብዙ ሰምቻለሁ ዛሬ ሲናፈስ ሀቃላት ለካ ይላሉ። ሀቃላት የት ነበረች? ሀቃላው ሰው ለምን ይተኛል? ሀቃላው ሰው እንዴት አይኖ ይጨፈናል? ሀቄ ነው ብሎ በጊዜ አይከራከሩም። ሩታ ምን አውቃለች? ይሄንን ጠለቅ ብላ እስከምትገባ የት ነበርሽ? በሩታ ይፈረዳል። አብርሽ ወንድ ነው፣ የፈለገው ማሽከረከር ይችላል፣ መብቱ ነው። በቃ ግን ሩታ እንደ እስከምትጎዳ ድረስ ሩታ ባሌ እስከምትለው ድረስ እች ልጅ የት ነበረች? ይሄ ነው ጥያቄ ማለት ነው። ለሳ የምትፈርዱ ልጆች ወላሄ ዶማ ናችሁ። ዛሬ ልጅ ይዛ መታ ኒካሲያ ስር ዱባይ እንሄዳለን ብሎ ስንት ጊዜ ሲቀጠሮ ሲደረግ ልብስ ሲገዛ ሲወጡ ሲወርዱ አንድ ቤት ሲኖሩ የት ነበርሽ? እውነት እኔ ሩታን ብሎ ለኢሊሄ ማለት ወላሂ፣ ለኢሊሄ ምንም አለቅላትም ነበር ትንፍሽ አልልም ነበር ማለት ነው። ለዚች ልጅ ቦታ አለቅም ነበር ጨርሽ ያለው። አሰላሙ አለይኩም ወረመቱላ ወበረካቱ